ጭንቅላታችሁ ላይ ቀኝ እጃችሁን ተፈጸመ ብላችሁ ጫነው። በግራ እጃችሁ አጠገባችሁ ያለውን ሰው ጀርባውን የያዙ፣ ዝም በል 48 ሰዎች ከእጃቸው ላይ ከእግራቸው ላይ ከወገባቸው ላይ ከትዳራቸው ላይ ሰንሰለት ይበጠሳል። ጭንቅላታችሁ ላይ እንደጫናችሁ እጃችሁን እንደጫናችሁ ቀኝ እጃችሁ ግራ እጃችሁን አጠገባችሁ ያለውን ሰው ልብሱን ያዙ፣ ወይ ጀርባውን ያዙ። ዝም በሉ። አንዳንዱ አለኝ ጌታ፣ በምግብ በቡና በሚጠጣ ነገር መድኃኒትና መርዝ የበሉ የታሰሩ ሆዳቸውን የሚነፋ በሽተኛ የሆኑ በአፋቸው በአፍንጫቸው እንደ ሳይነስ በሽታው በቮሚት መልክ እያስመለሳቸው ይወጣል። አስራ አንዱ ደግሞ እንዳይሳካላቸው ነገር በድግምትና በጭንገፋ ሰንሰለት የታሰሩ ናቸው። እንደ ሞተ ሰው ሆነው ይወርቃሉ። ዝም በሉ። የድግምት ሰንሰለት የጭንገፋ ሰንሰለት ነው። አንድ ሁለት ሶስት ንካቸው! የእግዚአብሔር መንፈስ ንካቸው! የእግዚአብሔር መንፈስ ንካቸው፣ ንካቸው! የእግዚአብሔር መንፈስ ንካቸው፣ ንካቸው! የእግዚአብሔር መንፈስ አውጣቸው ንካቸው። አንደኛዋ ሴት ወገቧ ላይ የተጠመጠመ እባባ ያል። እንዳትወልድ በልብሷ ነው አሰርቶ የሰጧት። እግዚአብሔር መንፈሱን መትቻላል። ጮሆ ይወርቃል! ይሁ አንድ ሁለት ሶስት እሳት ወደቀ። ያው እዛ ጋር አንድ ሌላ መንፈስ አለ። በመቃብር አፈር 11 ጊዜ የሞት መንፈስ የተደገመባት! ጎሮ ላይ የተቀመጠ ደረቷ ላይ አፍኗ ተያዘ ወደቀ ወደቀ ወደቀ አ አውጣው ያው ቀኝ ጡቷ ላይ የተቀመጠ አንድ ሌላ ሴት ቀኝ ጡቷ ላይ ተቀመጠ እንደ መርፌ የሚወጋት እንደ መርፌ የሚወጋት እሷም ልብሷ ላይ ተደገመው ወደቀ ወደቀ ይለኛል የእግዚአብሔር መንፈስ ወደቀ ወደቀ ወደቀ ወደቀ ይለኛል አንድ ሌላ ወንድ ወጣት፣ የሞት መንፈስ የሞት መንፈስ ቀበቶ ላይ ተደገመበት፣ ቀበቶ ላይ ተደገመበት። ወደቀ፣ ያው አውጣው፣ ወደቀ። ቀበቶ ላይ ተደገመበት፣ አውጣው፣ ያው ወደቀ። አንድ ሌላ ጫት ላይ የተደገመበት ወንድ ነው። ጫት ላይ የተደገመበት መጠጥና ጫት ላይ ጓደኛው አስደግሞ የሰጠው የት ነው ያለው? አንድ ወደቀ፣ ወደቀ፣ ወደቀ፣ ወደቀ። አጠገባቸው ያለው ሰው ላይ ጀርባው ላይ ጫኑ። እጃችሁን ያዙ። ጀርባውን በደንብ ያዙ። በቀኝም በግራም የያዙት መታሳ የጌታ መንፈስ በኔ ላይ መጥቷል። የእግዚአብሔር እጅ በኔ ላይ መጥቷል። ያዙ። አጠገባቸው ያለው ሰው የእግዚአብሔር መንፈስ እንዲህ ይለኛል። ወጣት ወንድ፣ በኪሳራ የተመታ ነገሩ የተበላሸ፣ በጭንቀት ውስጥ ያለ፣ ሁለት እጁን እያላበ ያለው ባዶነት ውስጥ ያለ፣ የሞት መንፈስ የከበበው አውሬ ደብረ ዘይት ከተማ ውስጥ የተደገመበት ዘንዶው ውጣ! አንድ ወደቀ። ያው አጨብጭቡ ባካችሁ። እንደ መብረቅ ወደቀ። ላፋሻ ታካባ ማን አንዱ ሰው ቀኝ እጁ ከፍ አድርጎ ወደቀ። ይበለኛ አለ አላልክም? አንተ ሰውየ የመጨረሻ እጅ ከፍ አድርግ። ስጠኝ እጅን፣ ስጠኝ እጅን። አንድ ሴት አለች። የእግዚአብሔር መንፈስ እንዲያሳየኛ በአሥራ አራት ሺ ብር ድግምት የተሰራባት በአሥራ አራት ሺ ብር ተደግሞ ተረግማ ነገሯ የተበላሸባት ቤቷ ባዶና አሁን አውጣልኝ ና ና እየጮክ ሁለት እግሯ ላይ እባብ የተጠመጠመ ሁለት ያቃጥላታል አሳብጧታል፣ ባዶ አድጓታል። እግሯን ይዣለሁ ይለኛል። እግሯን ይዣለሁ ቀኝ እግሯ ላይ ነኝ። ድት አ አ ውጣ አውጭ እሱ ጋር ሌላ ነው። አንደ ይው፣ ይው፣ እጃችሁን እንደዚህ ዘርጋጅል። ጸጥበን አንድ ደቂቃ ይሁን። የእግዚአብሔር መንፈስ እንዲህ አለኝ ሞት ሞት፣ በአራት ቀን ውስጥ ቀን የተቀጠረላት ለአንድት ነፍስ እንጸልያለን። እየጸለቅ ሁለቱ ኩላሊቷ ላይ ጦር ወክቶ ይዟት በተኛችበት እንድትሞት በደብተራ የተሰረባትን ድግም ጣያል። እግዚአብሔር እንዲህ አለኝ ጤንነቷም ኩላሊቷም ተለቋል፣ እባቡ ተመቷል አለኝ። እጃችሁ ከፍ አድርጉ! ይው እንዴት እንደሚወርቅ አንድ ሁለት ሶስት ቻው! ወደገ አውጣ። ያው እዛም ጋር ከፍ አርጉ ከፍ ከፍ። እስ አንዴ፣ ደረታችሁ ላይ ጭንገፋ ተሰበረ ብላችሁ ጫኑ። ጫኝ ቀና፣ አንገታችሁን ቀና፣ አይናችሁን ጨፍኑ፣ ዝም በሉ። በሽቶ የተሰራ የጭንገፋ መንፈስ አንድ ሁለት ሶስት፣ ሁለት ናቸው፣ ወደ ኋላ ይጥላቸው። በሽቶ የተደገመ ከአረብ አገር የመጣ ሽቶ አባቴ እግዚአብሔር መንፈሱ መጥተዋል። አንድ አንዱ ደሞ እዚህ ውስጥ ነው ያለው። ውጣ ውጣ ውጣ ውጣ ጠረኗን አበላሻለሁ፣ ህይወቷን አበላሻለሁ ብሎ ተተብቶ የቆመ የሚገርም ነገር ነው። የምትጨነቅ የምትጨነቅ ነፍስ ያለው አስመለጥኳት እያለኝ አንድ ሁለት ሶስት ውጣ ወደቀ። አምጦ በእጄ ስትሬ በጌታ በኢየሱስ ውደቅ ውደቅ አምጡት፣ እዛ ጋር የወደቀውን አምጡት። እዛ መጨረሻ ነው። እሺ ሁለቱንም እጃችሁን ጆሮአችሁ ላይ ጫኑ። በጆሮ ውስጥ መጥቶ የገባ መንፈስ በጆሮ ውስጥ መጥቶ የገባ በስልክ አስደንግጧት የገባ በስልክ ከሌሊቱ ስምንት ዘጠኝ ሰዓት አካባቢ ዘሎ የገባ መንፈስ በስልክ ነው ዘሎ የገባ ደነገጠች፣ ትረበሸች፣ መተኛት አልቻለችም አሁን ትረበሻለች። ቋንቋ ይደበላልቃል። አዎ በስሟ ነው ያስደገምባት። በፎቶዋ ነው ያስደገምባት። በጆሮዋ ነው የገባት ይላል መንፈሱ። ወደ ኋላ ይጥላት። አልችንም፣ ውጣ! ኢን ጂሰስ ኔም ውጣ፣ ውጣ! በጌታ በኢየሱስም ልቀቃት። ነው በጆሮዋ ላይ የተሰራ፣ በጆሮዋ ላይ የተሰራ። ተቀመጥ፣ ተቀመጥ፣ ተቀመጥ። በጆሮዋ ላይ የተሰራ፣ በጆሮዋ ላይ የተሰራ አንዴ ሶስት ጊዜ ወደቀ በሉ። አንድ የመጨረሻ የመጨረሻ። እግዚአብሔር ሆይ ይች ነፍስ ላንተ ሰጠው። አንድ ሁለት ሶስት። አምጣው አምጣው። አንድ ሌላ ቀኝ እጃችሁን አጠገባችሁ ያለው ሰው ላይ ትከሻው ላይ ወደቀ በሉ፣ ወደቀ በሉ፣ ወደቀ በሉ፣ ወደቀ በሉ፣ ወደቀ በሉ። ቀኝ እጃችሁን ትከሻው ላይ አርጉ። በኢየሱስ ስም ብላችሁ፣ በኢየሱስ ስም ብላችሁ ወደቀ በሉ። አንዴ ዝም በሉ። ምናየው መሰላችሁ? እግዚአብሔር ከበሽታ ሰንሰለት ነፃ የሚያወጣቸው ሰዎች አሉ። ዝም በሉ። አምስት ጊዜ አንድ ነገር አደርጋለሁ፣ ስድስት ሰዎች ነፃ ይወጣሉ። ዝም በሉ ከበሽታ ሰንሰለት አንድ ሁለት ሶስት አንድ ሁለት ሶስት የማሐፀን በሽታ የጭንቅላት በሽታ አ አንድ መንፈስ ጸልያለሁ፣ ነድፍ ያታለሁ ደሟን አቆሽሻለሁ፣ እኔ የዝሙት መንፈስ ነኝ ይላል። ደሟ ውስጥ ነው የተቀመጥኩት ይላል። እኔ የበቀል መንፈስ ነኝ ይላል። አንድ ወጣት ሴት ላይ የማትፈልገው ሕይወት ውስጥ ነው ያለችው። እግዚአብሔር ግን አሁን ፈታታለሁ አለኝ። አንድ እቺ ልጅ ትፈታ። ዝም በሉ። አንድ ሁለት ለኔ ታስፈልጋለችና እፈታታለሁ ይለኛል ጌታ እፈታታለሁ። ተነድፋለች።

እባባያን ቤት ትዳር ህይወት ደስታ ሳቅ እንዳይኖራት በሰውነቷ ላይ ተጠመጠመ፣ በሰውነቷ ላይ ተጠመጠመ። ለምልክት ነው፣ እየጸለየኳል ሰውነቷ ላይ ታቷ አላት። እግዚአብሔር እንዲህ አለ፣ ከመርገም ዛሬ ፈታዋት አለ። ዝም በሉ፣ አንገታችሁ ዝቅ፣ አይናችሁን ጨፍኑ። አንድ ደቂቃ ነው። አጨብጭቡ፣ ነፃ ወጣችሁ። በደንብ አጨብጩ። ለጌታ ለኢየሱስ ክብር አምጡ።